ምናገረው ምንድን ነው? እንትናን እመቤቴ ምስክሬ ማነው? ሚጥሚጣ ብሎክ አርጋታለች፣ እኔ ጋ ወዳጅ ስለሆነ ብሎክ አርጋታለች። ሚጥሚጣ ማለት የሁላችንም ጀለስናት። ከማንም የምትጣላ ልጅ አደለች ሚጥሚጣ። ከማንም ጋር ክፉ አትነጋገር። ከኔ ጋር ወዳጅ ስለሆነች ብሎክ ተደርጋለች። ማሀይም ነሽ። እንደነገርኩሽ ነይ እና እኔና አንቺ አሜሪካን ያለሽው አሜሪካን ያለሁት አንቺን እንቁርቲ ኑ በእንግሊዝኛ እናውራ። ለምን ፈራችሁ? እኔ ትምህርት ቤት አልሄድኩም። አሜሪካ ነገር አረን ገውር እስከ እናውራ። ለምን ትፈራል? ሌሎቹን አልጠየቁም። እኔ አንቺ ሰበናፕንና እንቁርቲ ኑና እናውራ። ኦ እንትና አችልም፣ ማሀይም ናት። ማን ነው ስሟ? ሮማን የምትባል ዝብዝፍ አችልም። ለንደን ለንደን ነው የምትለው ያቺ፣ እንኳን ማሀይም ናት። እሷን አይደለም። እሷም አይናት ግባይ እስቲ ሌልቲ ላይ እኔ ላስገባሽ፣ ሌልቲ ላስገባሽ፣ ሌልቲ ሰበናት ኑና ሙሉ ኮንቨርሴሽን በእንግሊዘ የኔ ሶስት ቪዲዮዎች ዩቲዩብ ላይ አንዳንድ ሰዓት የሰራሁትን ገብታችሁ ኑ። አሜሪካ ያሉትን ነው የምጠይቀው፣ ለንደን ያለችውን አይደለም ማወራችው ቤታ እጅ ይገባሽ። ዩትዩብ ላይ እንዳትቀሩ። የአንቺም ጥብስ ካለ ሼር አድርጊልኝ። አሁንም የምነግራችሁ አንቺን ሆይ ሆይ ያሉች ሰዎች ነበሩ። ቤታዮ ሰበና ሆይ ሆይ ያሉሽ ጀግናነሽ ያሉች ያሉሽ መሀይሞች ራቁትሽ ያስቀሩች። ማንም አጠገብሽ የለም አሁን። እነሱን ሰምተሽ ተበጥርቀሽ ነበር ተበጥርቀሽ ነበር። መሐይምነትሽን ረስተሽው ነበር። እንቁርቲ እና ቤታዮ ሰበና። አሁን ሮቦቷ ቤታዮ ሮቦት ሰበናፕ ሮቦት። በእንግሊዝኛ ማውራት አለብን። አሜሪካ ነው የምንኖረው። አሜሪካ ብዙ ዘመን ኖራቸዋል ሁለታቸው። እናውራ እናውራ ደስ ብሎን ፈታ እያልን እናውራ። እናንተ ፉል ታይም መሀይሞች ሁለታችሁ ያ ስለዚህ አሁን አንቺ የፈረሰ ቤት አፍርሰው ሰሩሻል። ወይኔ ወይኔ ወይኔ፣ ቤታዬ ተበላሽ ምላሽ ቤታዩ እንደ ቁጭ እያልሽ ከቻይና ጋር ስለተጣላ ትራምፕ ይዘጋልሽ ነበር እንደው ሁለት ወር ብትታገሽ ይዘጋልሽ ነበር እኮ ትራምፕ ይዘጋልሽ ነበር ትሸበልኝ ነበር ተበላሽ ባለቀሳት እንደው እንደ አስራ አምስት ቀን ሳይሞላው ወፍ የቆመች ትያለሽ ኧረ እንዳይቀደድ እናቱ እንዳይቀደድ ፋሻ ምናምን አለው እንዳይቀደድ እናቱ

በልብስ አይተንሽ ማና ቆመሽ ማና ማናሽ? ወይ ወይ ወይ። አይ የመጨረሻ ላስ ላሴ ስለሆነ ነው። የመጨረሻ ጮማዬ ስለሆነ ነው። ቤታን ሮቦት አድርገው አክስቶ አምጡብኝ። በሁለት ሳምንት እረ ቱርክ ትለያለሽ ቱርክ ትለያለሽ በመድኃኔዓለም። ለነገሩ በአንድ ቀን አይደል እንደ ፀጉሬን ኮትኩት ያሳደጉልኝ። አሁን እዮዳብን ምከሪው። እዮዳብ ጉቶ ይሂድ ይሄ ጉቶ ሬሳው ግጥጥ ትበል። ቅፍቅፉን ይዞ ይሂድ። ሌልቲን ቁርቲም ትሂድ ትሂድ። የስ መሸምጠጥ ልማዷ ነው። ልጇን ክዳለች። አሁንም ሰርጀሪዋን ልክደን ነው። ምንድን ነው የምታምንልንሽ? ጠይቁኝ ሽ ምንድን ነው ቤታዮ ሰብናፕ የምታምነው? ልጅሽን ካድ ዝም አለ። ሰርጀሪሽንም ልትክጅን ነው አይናችን እያየ። ሼም የለም እንዴ ቤተሰብ ሼም የለው የለም ሼም አይናችን እያየ ጭቡ ብለሽ በአስራ አምስት ቀን መጠሽ የለም ት ያለሽ ይህ አላምቡላንስ ጨውን ያደርጓት በስ በደንብ አልሰሩትም። እኔ አንቺ መሄድ የነበረብሽ ጂጂክያን አማክረሽ ነበር። ምክንያቱም በደንብ ያሰራችው እሷ ናት። አማክረሽ ብትሄጂ ኖሮ ጅጂክያን እንዲህ ጭቡ አያረጉሽም ጭቡ አያረጉሽም ነበር፣ ግን ጅጂክያ አልተማከረችም። ተማከረች ዋናው። እኔ አሁን ፀጉር ሊሰሩ ሲሄዱ እኔን አማክረው ነው። ጠይቅ። ማንንም ፀጉር ያሰራ ከኔ በኋላ እኔን አማክሮ ነው የሚሄደው። እነ ዘማሪ ኬፍ አማክረውኛል። ሌሎችም ሌሎችም አማክረውኛል። ጸጉር እንዴት ነው ሲሉን በደንብ ነግሬያቸው፣ በውስጡ ብዙ ሰዎች ነበሩ። አማክሬ ይሁን ማኛ አንተ ተሰራው ጸጉር አሪፍ ነው ብለው ጠይቀውኝ ነው። እንዴት ጭቡ ሊያደርጉሽ ይችላሉ? እና ሰበናብ ቅናሽ ፈልገሽ ነው፣ የማይረባ ቦታ ነው የሄድሽው። ጭቡ አድርጉሽ እኔ ደስ አላለኝ እና መቆም ቻልሽ በደንብ ቁስሉ ሲደረቅ ብትቆም ይሻላል። እውነቴ ነው። ያ አሁን እኳ አልቀመጥ አለች። አሁንማ በታሪክ አትቀመጥላችሁም ከዚህ በኋላ ከዚህ በኋላ በትገሉት ተቀምጣ ቪዲዮ አሰራ። አሁን የምታበሽኳ ምንድን ነው? በእንግሊዝኛ ቪዲዮ ስር ይበለዋል። ከዚህ በኋላ ስታበሽኳት ሰመናዬ በእንግሊዝኛ ስር የአሜሪካን ነው የምትኖር ይበለዋል ነው። ዩቢኩ እኔ ላስላሴ ጭውቴ ጨዋ ጨዋታ ነው የምጫወተው